አሰላሙ አለይኩም ወራህማቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? በየአለም ዳርቻ ሁላችሁንም አላ ሰላማችሁን ያብዛላችሁ። ስደት በቃ ብሎ ሀላ ለሀገራችሁ ያብቃላችሁ። ወቶ መቅራት አላ ይጠብቃችሁ። የሀሳባችሁ ተሳክቶ ለሀገራችሁ ያብቃላችሁ እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቸዋለሁ የሆነ ቪዲዮ አለ፣ አስገባውና እሱን አዳምጠን እንመጣለን ማለት ነው። ግን ያኛው ቪዲዮ ከማስገባቴ በፊት በቅንነት አስቡት። ማለት የሃይማኖት ማለትም የዘረኝነት የሆነ አእምሮ ውስጥ የሞለ ሰው ያው በዘረኝነት ሊፈተው ይችላል። ግን ልጁ እያለው ያለው ዘረኝነትን አነከም፣ አይምሮ ውስጥ የሆነ ክፋት ነገር ከሞለ ክፋት ክፋት ነው የሚላችሁ። ስለዚህ አይምሯቸውን ንጹ አድርጉ። ኮመንት ላይ ዘረኝነትን አትጻፉ፣ አታበረታቱ። ዘረኝነቱ እኮ መጥፎ ነው ላዚም ራሱ ለመቆራረጥ ዘረኝነት ጥንብ ነው ብላ። ጥንብ ማለት ግን ማለት ማለት። ስለዚህ ዘረኝነቱን አታበረታቱ። ለማንኛውም ቪዲዮን እንዳስገባውና እሱን አዳምጠን እንመለስ። አማርኛችን አታበላሽ ሶዮ ቆይ ማናት? አማርኛ አላቃትም እኮ ማናት? ተበላሸችንዴ? ተበላሸች ታበላሽች ማበላሻ ተረለም ለምን አይሞት? እኔ ጉዳዬ ነው፣ ጉዳዬ ነው። ጉዳይ ነው ወይ? ማበላሻ ተረለም ለምን እዛ ሞት አትቀርም? ምን አደረኩ? አማርኛ እኔ ነኝ። አታውቅኝም እኮ እኔ ነኝ እኮ አማርኛን የማያውቃት ማለት ነው። እስኪ ጠይቂ፣ አማርኛውን ማለት ነው። አብረሽን ታውቃለሽ ወይ ምናምን ብለሽ ጠይቂ እሷን። እኔ አታውቅም ግን፣ እኔ ትንሽም ቢሆን እሷን አውቃት አለው። አዎ አውቃታለሁ እኮ አንቺ አላወቅሽኝ ወይ አንቺ አላወቅሽም እንጂ እኔ ትንሽም ቢሆን አውቃት አለው። አማርኛውን ማለት ነው። ግን እሷ እኔን አታውቅኝም ማለት ነው። አዎ ተስማማ

አርኛ እኮ የኢትዮጵያ የኢትዮጵያኖች የመግባቢያ ቋንቋ ነው። እንግሊዝኛ የዓለም ቋንቋ መግባቢያ ነው። አማርኛ የኢትዮጵያኖች መግባቢያ ቋንቋ ነው። የትን ብንሄድ ኢትዮጵያ ውስጥ የትን ጠረፍ እንኳን የትን ብንሆን በአማርኛ ነው መግባባት የምንችለው እንጂ በአማርኛው ቋንቋ መግባባት፣ እያንዳንዱ ብሔር እያንዳንዱ ቋንቋ አለው። ስለዚህ ቋንቋን የራሴ ነው የግሌ ነው የሚባል ነገር አይደለም። ያው ቋንቋ በተለይ ደግሞ አማርኛ ቋንቋ የኢትዮጵያውያኖች የመግባቢያ ቋንቋ ነው እንጂ የብሔር አይደለም፣ የግለሰብ አይደለም። እና ይገርመኛል። ምክንያቱም እንደዚህ ለማለት ተፈለኩት እኔም እንደዛው ስለሆንኩኝ፣ ለምሳሌ እኔ አፌን ፈትቼ ያደግኩበት ቋንቋና አሁን የሚያወራ ቋንቋ ይለያል። ስለዚህ ሁላችንም እስኪ አስቡት፣ ሶሻል ሚዲያ ላይ፣ በተለይ ደግሞ ሶሻል ሚዲያ አንዳንድ እንትን ምንድነው፣ ለምሳሌ ትግሪዎች ትግሪኛ የሚሰራሉ፣ አማርኛ ሰለው ግን ቢሆንም ሶሻል ሚዲያ ላይ ደግሞ አማርኛ ካልሆነ በስተቀር ከማንኛውም ለምሳሌ እኔ የኦሮሞች ቲቪ ቢኖር እኔ አልሰማውም። ግን አማርኛ ቢሆንስ የራሴ አይደለም። አማርኛ አፌን ፈትቼ ያደግሁበት ቋንቋ አይደለም፣ ግን ይሰማሉ ምን እንዳለ ምን እንደሌለ። የትም ቢሄድ ኢትዮጵያ ውስጥ የትም ቢሄድ የኔ መግባቢያ ቋንቋ ነው። የግለሰብ ወይም የአንድ ብሔረሰብ ቋንቋ አይደለችም። ስለዚህ እንደዚህ ከሰው ጋር ለማግባባት የሚያወሩትን ቋንቋ የእኛ ነው፣ እንደዛ አታድርግ፣ እንደዛ አታድርግ አትበሉት። እኛ እናንተ ብትሆኑስ ሆኑስ እስኪ አስቡት። ለምሳሌ ከሀገር ተሰዳችሁ አራብ ሀገር ላይ የመጣችሁ ልጆች ወንዶችም ሴቶችም ማለት ነው። እንደዚሁም ሌላ ሀገር የሚሄዳችሁ ልጆች ቋንቋ እስከ ምን ለምድ ድረስ ምን ያህሉም ያታግሉ። ምክንያቱም ቋንቋ የለመድነው ቋንቋና ያለመድነው ቋንቋ አንድ አይደለም። እኛ ተጨማሪ የኢትዮጵያኖች መግባቢያ ቋንቋ እንጂ የግለሰብ ቋንቋ አይደለም። እናንተ ለምሳሌ ይሄ አማርኛችን የእኛ ነው የምትሉ ሰዎች ማለት ነው እኛ ምን ችሎን እናንተ ትችላላችሁ። እናንተ አንድ አንድ ብቻ ነው የምትችሉት አንድ። ለኛ ግን ተጨማሪ ቋንቋ ነው የሚሆነው። አማርኛ ለኛ ተጨማሪ ከሰዎች መግባቢያ ቋንቋ ነው የሚሆኑት የሚሆኑ ማለት ነው። ለኛ ሁለተኛ ወይም ሶስተኛ ነው የሚሆኑ አማርኛው ማለት ነው። ስለዚህ የትም ብንሄድ የምንጓባበት ቋንቋ እንጂ የግሌ ነው የራሴን የሚባል አይደለም። ወደ ሀገር ልጆች በብሄር እኔ፣ ብሄር የሚባል ነገር እኔ አልወድም ማውራት፣ አልፈልግም፣ መናገር አልፈልግም። ምናልባት እንደዚህ ብላችሁ የምታስበው ልጆች ካላችሁ፣ እኔም እንደዛው እንደ ልጁ አማርኛ ሲያወራ አማርኛ ያስታውቃል። እኔ አማርኛ እንትን ምንድን ነው አፌን ፈትቼ በአማርኛ አይደለም፣ የራሴ የግሌ የሆነ ቋንቋ አለኝ። ስለዚህ አማርኛዬ የእኔ ሶሻል ሚዲያ ላይ እንደነገርኳችሁ እኮ አብዛኛው የብሄር ብሄረሰብ የምጠቀመው እንዲሁ። አንድ ሰሞን ቲክቶክ ውስጥ እነዚህ ልብሱ እንኳን የማይለብሱ ሰዎች ምንድን ነው የሚባለው? ባህል ጠፋብኝ። እነዛው እንኳን ከሰዎቹ ጋር እንደዚህ ሶሻል ሚዲያ ላይ መግባባት የሚችሉት በምንድን ነው? በእንግሊዝኛ ነው አይደለም። በአማርኛ ነው መግባባት የምንችለው። ስለዚህ የኢትዮጵያኖች የሰዎች መግባባት ቋንቋ ነው እንጂ የግለሰብ ወይም የብሔር አይደለም። እንደዚህም ብላችሁ አታስቡ። እንደዚህ ብላችሁም ደግሞ አታሸማቅቁን። ለእኛ ወይም ሶስተኛ ቋንቋ ወይም ሁለተኛ ቋንቋ ነው ሊሆን የምችለው። ስለዚህ እንደዚህ አፋችን፣ ለምሳሌ አረብኛ ስታወሩት ከአረቦቹ ጋር እኩል ታወራላችሁ። ተጨማሪ ቋንቋ ለምሳሌ እነሱ ገና ጥንት ዬ ልጅ አሁን ሁለት ዓመት የሶስት ዓመት ልጅ የምታወራው አረብኛና እኛ እዚህ አስራ አንድ አመት ሆነ አስር አመት የቆየ ነው የምናወራ አረብኛ እኩል አይደለም። ምክንያቱም እሷ አፏን የፈተችበት ቋንቋ የራሷን ነው። እኛም ደግሞ ከሀገር መተን ገና ሀብለን እያንፈራፈርን ጠበቅ እያደረግን ላላ እያለግ እያደረግን የለመድን ቋንቋ ነው። ስለዚህ ለእኛ የሚሉትን ነገር እንሰማለን፣ መመለስ እንችላለን። ማውራት ምን እየሰባበርን ከነሱ ጋር እኮ ስናወራ ስናወራ እኮ ትክክለኛ የሆነ አረብኛ እናወራም፣ እየሰባበርን ነው የምናወራው። ስለዚህ እየሰባበርንም ስናወራ እነሱ ይገባቸዋል፣ ምን ለማለት እንደፈለግን ምን እንዳስብን ለእነሱ ለነሱ ይገባቸዋል። እና እኛም የመግባቢያ ቋንቋ ስለሆነ እየሰባበርንም ቢሆን ጠበቅ እያደረግ ላላ እያደረግን ቢሆን የምናወራው ወሬ ሀሳቡን ለመግለጽ ያህል ካወረ ነው፣ ለመግባባት ያህል ካወረ ነው። እሱን ዜ ቋንቋ ዬ ጀነት አልገባም፣ ወደ ሰማይ እኮ አይሄድም። ቋንቋ እዚህ ነው የሚቀራ ዱኒያ ላይ። ስለዚህ ባትመጻደቁት ጥሩ ነው ብዬ አስባለሁ። ለማንኛውም ብሄርን የሚነክ ነገር፣ ሃይማኖትን የሚነክ ነገር ማንኝ እኔ ያህል አልሰራም ለምን ፌመስ ሳይሆን ይቀራል እንጂ አላህ የሚወደውን ስራ ሰርቼ አላህ ሀላለውን ርስክን እንዲያበዛልኝ አማጽነዋለሁ እንሻላ ቢይዝን የለ ግን ትንሽ ግርም ያለኝ ነገር ስለሆነ ነው ወደ እናንተ የምታሁት በያላችሁበት የዓለም ዳርቻ ሰላማችሁ በስስት በለን የሀገሬ ልጆች እወዳችኋለሁ አከብራችኋለሁ ከስደት ደግሞ ስደት በቃ ብሎ አላህ ለሀገራችሁ ያብቃላችሁ አግብታችሁ ወልዳችሁ ተከብራችሁ የምትኖሩት አላህ ያድርግላችሁ። ስደት በቃ ይበላን ለሁላችንም ላይ ስደት በቃ ብሎን ሀገራችን ላይ የምናርፍ የምንደሰት አላህ ያድርግልን። እወዳችኋለሁ፣ አከብራችኋለሁ። ወደዚህ ቻናል ደግሞ አዲስ ወደዚህ የመጣችሁት ቤተሰቦች ላይክ ሼር በማድረግ ሰብስክራይብ በማድረግ ቤተሰቡ ነው። ለወደፊት ይሄ ቻናል ለእናንተ መጠቀም የሚያስተምር ቪዲዮችን ይዤላችሁ የሚመጣ ቻናል ስለሆነ አበረታቱኝ። ከአረብ ሀገር ያለ ነው። እህት ወንድሞቼ፣ እርስ በራሳችን እንደጋገፍ፣ እርስ በራሳችን እንመካከር። ማን አለን? በተለይ ደግሞ ሀገር ቤት ሄዶ በቃ ስደት እንዳይመጡ እንትነሱ ዩቱብ ቻናል ያላችሁን ባያችሁ ተጋጣሚ ላይክ አድርጋችሁ አይታችሁት እለፉት፣ አበረታቱት። አንድ ብር ሁለት ብር ከምትረዱት ላይክ ብታደርጉት አሪፍ ነው ብዬ አስባለሁ።